ግን ማለት ነው እግዚአብሔርን ይደብራል። እንደዚህ አይነት ስራ በጣም ነው የሚደብረው። ያውም ደግሞ የአብን የመሰለ ሸበላ በዚህ ልክ በማይረባ ቪዲዮ ያብን ማስቀየም ልክ ነው ብዬ አላስብም። ሲቀጥል ደግሞ አንቺ ፍቅረኛ አለሻለና ምን ያደርግልሻል የወንድ ጓደኛ የወንድ ጓደኛ ባለትዳር የሆናችሁ ፍቅረኛ ያላችሁ ሰዎች፣ ሴቶች ወንድ ጓደኛ፣ ወንዱ ሴት ጓደኛ ምን ይሰራላችኋል ነው የእኔ ጥያቄ፣ ማለት ነው። ሲቀጥል ደግሞ ሉሌ ያሰብከው ተሳክቶላል። የኋላውን እየሳብክ ያብን አንገቱን ለማስደፈት መሞከር ራሱ አንድ ትልቅ ስህተት ነው። ሄሉ፣ በጣም ስህተት ነው የሰራሽው። አንገቱ ስር ገብተሽ ነው እንደ ያብ ሉሌ የምታዋሪው በዚህ ልክ። ሲቀጥል ደግሞ አንቺና ሉሌ በምን ምክንያት ነው ተከታትላችሁ ከተቀመጣችሁበት ለመስጠት ይሄዳችሁ እሱ ሽንት ቤት ብሎ ሄዳ አንችም ተከተለሽ ርሽ። እሺ ይሁን ፕራንክ እየሰራችሁ ነው እንበል። በዚህ ንክ ግን እንደዚህ አይነት ፕራንክ ለተመልካችስ? አጠገብሽስ አፍቅሮሽ ቤተሰቦችን ብሎ እዛ ድረስ ከአዲስ አበባ አርባ ምንጭ ድረስ አንችም ብሎ ለሄደ ልጅ ይሄ ይገባዋሉ። እሱ አንችን ሰርፕራይዝ ሊያደርግሽ ደፋ ቀና እያለ ምና ለ ለሄሉ ደጋግሜ እንኳን ቀለበት መደረግ ቢችል ደጋግሜ እንኳን ለሄሉ ቀለበት ባስርላት እያለ አንችን በኬክ ውስጥ አድርጎ ቀለበቱን በድጋሚ ሊያስርልሰር ክሬዝ ሊያደርግልሽ ሲያይሽ፣ አንቺ ግን ግንድ ስር ከሉሌ ጋር ተለጥፋችሁ ነው ያገኛችሁ። እንግዲህ በዛን ሰዓት ቤተሰቦች ያ የያዘውንም ኬክ ውስጥ ያለውንም ቀለበት ሳህኑንም አንድ ላይ ነው ከእጁ ሳያቸው፣ ደንግጦታ ነው ማለት ነው። አዎ ፕራንክ ሊሆን ይችላል ብዬ ያስባል ነው ሉሌና ሄሎ ተነጋግረው ሊሆን ይችላል፣ ግን ደግሞ እንደዚህ አይነት ፕራንክ አስፈላጊ አይደለም። የእውነት ነው ምላችሁ ፍቅርን ያደበዝዛል። ባለትዳሮች መሃል ገብቶ ያደበዝዛል። የእውነት ትልቅ ክፍተት ነው የሚተወው። እንደዚህ አይነት ፕራንኮች ስንት የሚሰሩ ቪዲዮዎች እያሉ በዚህ ንክ በዚህ ንክ የሚደብር ዛሬ የሚደብር የሚደብር ቤተሰቡንም ያስቀየመ የአበወዳጆችንም ያሳዘነ ቪዲዮ ነው፣ ሄሎ የሰራችሁ። የእውነቴ ነው ምላችሁ አግባብ አደንማቃል ነው የዩቱብ ስራ ነው ልትሉ ትችላላችሁ፣ እና ቢሆንም ግን በዚህ ልክ እንደዚ አይነት ቪዲዮ አግባብ ነው ብዬ አላስብም። ዛሬ ሉሌና ሄሉ የሰሩት ፕራንክ በጣም ይደብራል። እኔ መጨረሻው ፕራንክ እንደሆነ ከመጀመሪያው ምኑ ገብቶኛል። ምክንያቱም ሉሌ መጀመሪያ ሄደ፣ ከዛ ተነስቶ፣ ከዛ ደግሞ ሄሉ መጣው ብላ ተከትላል ሉሌን ያብና ሰለእንትና ማናቸ ጓደኛዋ የሄሉ ጓደኛ ቁጭ ባሉበት እነሱን ትተው እነሱ ሄዱ። ያ ብዬ ደግሞ እንትና ሶስዬን ይቅርታ ሶስዬን አማክሮ ለሄሉ ያኔ ቀለበቷን ያወለቀችኋለ ይሄንን ቀለበቷን ሰርፕራይዝ ላድርጋት፣ ኬክ እንዘዝ እና ኬኩ ጫፍ ላይ እናድርግና ላድርግላት ፈልጋለሁ። ደጋግሜ እንኳን ለሄሉ ቀለበት ባስርላት፣ ለሚወዱት ሰው ደስታን መስጠት እንዴት ያስደስታል! እና ይቺን ቀለበት ላድርግናት ያወለቀችውን ደግሜ በማለት ለእሷ ቀለበት ሊያስርላት በድጋሚ ሰርፕሬዝ ሊያደርግላት ሄዶ ኬክ አዘጋጅቶ ሲመለስ እሱ ግን ያያቸው ሉሌና ሄሉሻዬን በአንድ ላይ የሆነ ግንድ ስር አንድ ላይ እያወሩ ነበረ። ያው ሉሌ አንገቱ ላይ የሄሉ ቻፒስት ካለ በእርግጥ አንገቱ ስር ነው የሆነ ነገር እያወራውት እናዋለች። አንገቱ ስር ገብታ በዚህ ንክስ መለጣጠፍ ልክ ነው ብላችሁ ታስባላችሁ? ቤተሰቦች የእውነት አቅ አለው። ብዙዎቻችሁ እነሱ ኮ ፕራንክ ነው ትላላችሁ፣ ግን ፕራንክ ፕራንክ እንደዚህ አይነት ፕራንክ አግባብ አይደለም። በእውነት ይደብራል ቤተሰቦቼ ለምን ብትሉ፣ አሁን ሉሌ የተከፋው ማነው? የአብ በጣም ነበር የተከፋው። የእውነቴን ነው የምላችሁ፣ በጣም ነው ያዘ ነው። እኔ ያውን በሀገርሽ ነይ አንቺን ብዬ ከአዲስ አበባ መጥቼ አንቺን አክብሬ ከአዲስ አበባ መጥቼ እንደዚህ አይነት ድርጊት ታረግኛለሽ። ሉሌ እኮ ከአንዴም ስንቴ ከኋላ ከምትወጋኝ ከአንዴ ስንቴ ጠይቄያለሁ። ሄኑን ታፈቅራታለሁ ወይ ብዬ ጠይቄ ነበር ሲለው ሉሌ ግን የበፊቱን ቁስል ያለፈውን ታሪክ እንትን እያለ አንተ ራሱ አልጋ ቤት አለን እንዴት ተገኘው? ብሎ ያለፈውን ታሪክ ነበር ሎሌ ራሱ ሲቀሰቅስ የነበረው ማለት ነው። ሎሌ ላይ ደግሞ ቀይ መስመር ልታሰምሩበት ቤተሰቦች የሚገባው ነገር፣ ሄሉና ያብ አንድ ላይ እንዲሆኑ የሚፈልግም አይመስልም። እሺ ፕራንክ እየሰሩ ከሆነ የኋላውን ለምን ማንሳት አስፈለገ? ያለፈውን የተዘጋውን በይቅርታ ያለፈውን ታሪክ ድጋሚ አንተ ኳ አልጋ ቤት ተይዛል እኔ እናሷ ምን ስናደርግ አየ ቻፒስቲክ አንገቱ ላይ እያየ ፕራንክ እንኳን ቢሆን ማለት ነው። ስለዚያ የኋላውን ታሪክ ለምንድነው ሉሌ ወደፊት ይዞ መምጣት የፈለገው? ይሄን ይሰመርበት ይገባል። እንደኔ እንደኔ ሉሌ ከያብና ከሄሉ ማል ውስጥ መውጣት አለበት ብዬ ነው። የሁለቱን ግንኙነት የወደደም አይመስለኝም። ምናልባት ባለፈን ብያለው ሌሉ ስሜት ሊኖረው ይችላል። ወንድ ልጅ ነው። አላቅም የሆነ ብቻ የሆነ የራሱ ምክንያት ሊኖረው ይችላል ግን ዮሀና ሀናን እየቀሰቀሱ ወደፊት ማምጣት ያብና ሄዱዬ ፕራንክም ይሁን እውነትም አንድ ላይ እንዲሆኑ አይፈልግም ብዬሽ ነው። እኔ ከሉሌ የተረዳሁት ነገር ቢኖር ማለት ነው ቤተሰቦቼ። ያብ ግን ፕራንክም ቢሆን አሳዝኖኛል። እውነት ለመናገር ሄዱዬ አግባብ አልሰራሽም፣ የእውነት ልክ አልሰራሽም። በጣም የሚደብር ስራ ነው የሰራሽው። ያብን የመሰለ ሸበላ አስቀይመሽብናል። እኛ ትናንትና ታረቃችሁ ሰላም ወረደ እያለ እኔ አንቺ ፍቅረኛ እያለሽ በዚህ እንክ ራሱ ከሉሌ ጋር ራሱ በወንድምነት ራሱ በዚህ እንክ የእውነት እንዲህ መሆን ሄሉ የእውነት ክብርሽን ጠብቂ። የእውነት በጣም ነው የምንወድሽ በጣም ነው የምናከብርሽ። ስትጎጂ ማየት አንፈልግም። በዛውም ልክ ደግሞ አንቺ ስትጎጂ እንደማንፈልገው ያን ደግሞ አጠገብሽ ለአንቺ ዋጋ የከፈለ አንችን ብኖ አንችን አክብሮ ከአዲስ አበባ አርባ ምንጭ ገብቶ ከአጠገቢሽ ሶስት ቀን አራት ቀን አብሮሽ ያለን ሰው ደግሞ ስታስከፊ እኛ አንወድም። ልክ ያንቺ ልብ እንዲሰበር እንደማንፈልገው ነው አጠገብሽ ያለውን ወንድ ልብ መስበር የለብሽም። በፍራንኩም በምንም ሰበብ አግባብ ነው ብዬ አላስብም። ክብርሽን መጠበቅ አለብሽ እንደሴት ልጅ ሲቀጥል፣ የወንድ ጓደኛ አያስፈልግም ባካችሁም ባለትዳር የሆናችሁ ሰዎች ፍቅረኛ አላችሁ፣ ሴቷ የወንድ ጓደኛ፣ ወንዱ የሴት ጓደኛ፣ የእውነት ልካደነን ቤተሰቦች እግዚአብሔርን እና የዛሬው ቪዲዮ እንግዲህ ያው ሉሌንና ሄሉን በግንድ ስር ያው ቆመው እንደምታዩት እዛ ስር እንግዲህ ሲሳሳሙ ይሆን ያው እነሱ። በርግጥ ሉልና ሄሉ ፕራንክ ነው፣ ግን ያብ በጣም ደንግጦ ኬኩን ሁሉ ጥሏል ማለት ነው። ናብ ሲመጣ እንግዲህ ሁለቱ እንደሚሳሳም እየሆኑ ነበረ፣ ፕራንክ የሰሩት። ያብ ግን የእውነት መስሎት የያዘውንም ኬክ እሷንም ሰርፕራይዝ ሊያደርጋት የያዘውንም ቀለበት አንድ ላይ በመደንገጥ ጥሎ ከሁለቱ ጋም ግርግር ፈጥሮ ነበረ። ሄሉይንም ያው መቷታል ማለት ነው። ሶሲ እንደውም ረጋግተው እሱ እንግዲህ ሄዷል። እንግዲህ ፓርቲቱን እንጠብቃለን። ፕራንክ ነው ብለው ይነግሩት ይሆን አይነግሩት ይሆን? በእርግጥ ፕራንክ ነው ተነጋግረው ሉሌ እና ሄሉ እንደሰሩት በደንብ ያስታውቃል ከመጀመሪያው። ያ ቢወቅ አይወቅ ቢያቅ በዚህን ደረጃ እንዲሆናል ብዬ አላስብም። የሉሌ ስህተት ግን ቀላል ስህተት አይደለም። ስህተቱ ምንድን ነው? ያለፈውን እያነሳ አንተን እንኳን አልጋ ቤት ይዘንህ አይደለም ምናምን የሚል አልጋ ቤት ያዝከው እኮ ከበፊት ፍቅረኛው ጋር ቆሞ እንጂ አልጋ ላይ ተኝቶ አይደለም። ብታገኘውም አይደል እንዴ? ስለዚያ ይሄ ያለፈን ታሪክ የ የጎተተሉ፣ ሄሉና ያማል ውስጥ የሆነ ነገር ለመፍጠር ያሰበ ይመስለኛል። እና ሉ ከሁለቱ ወገን ልትወጣ ጥሩ ነው ብዬ አስባለሁ። እና ሰዎች እስቲ እናንተስ ምን ትላላችሁ? እኔ በአብርሽ ራሱ አንድ ሰሞን ቀጥል ለብዬ ነው የተውኩት። ይሄ የሴት ጓደኛ ወንድ ባለትዳር ሆኖ የሴት ጓደኛ፣ ሴቷ ባለትዳር ሆና ምን የመሰለ ፍቅረኛ ይዛ የወንድ ጓደኛ ምን ይሰራል ነው የኔ ጥያቄ። ምን ያደርጋል ነው በቃ። እና ሄሉዬ እናከብርሻለን፣ እንወድሻለን። ክብርሽን ጠብቄ ከእንደዚ አይነት ፕራንክ ውጪ እንደዚ አይነት ፕራንክ ወጣቱንም አያስተምርም አብረሽ ላለሽውም ሰው እምነት እንዲያጣ አደርገዋል ብዬ ነው እንደኔ የማስበው። የእውነት በፕራንክ የተጀመረ ነገር እምነት ያሰው እምነት እንዲጎድለው አንቺን እምነት እንዲያጣ ነው የሚያደርገውና ይሄ ፕራንክ ልክ አይደለም ነው ምሷን ለማስነሰት ለማስደሰት ቢያንስ አራት አምስቴ እንኳን ቀለበት ማሰር ቢቻል ለሄሉ አራት አምስቴ ቀለበት ባደረግኩላት እያለ አንችን ሰርፕራይዝ ሲያደርግ ሰርፕራይዙን ያው አድር የፈረሰሽበት ማለት ይቻላል ማለት ነው። ቤተሰቦች እስኪ እናንተም ደግሞ የራሳችሁን አስተያየት እኒው ብትሉ እኔም ደግሞ እቀበላለሁ ማለት ነው። ግን እኔ ደብሮኛል የእውነት የዛሬው ቪዲዮ በጣም ነው ያ ቢያሳዘነኝ።